ሰላም ጠና ስለን ክብራን ተመልካቾቻችን እና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሸዋ ጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም ርዕሶችን ነው። ፋኖ በዘመቻ በአለም ታላላቅ ድሎችን ተጎናጸፈ። የኮሬ ነጌኛው ጦር ልዩ ትእዛዝ ተሰጠው። ወታደሩ ትግስቱ ተሟጧል ተባለ። የገዥው ፓርቲ ቢሮም በእሳት ጋየ። አሁን ወደ ዝርዝሩ እንሄዳለን። በቅድሚያም ከፋኖች ዜና እንጀምራለን። ፋኖ ዘመቻ በዓለም እንደቀጠለ በሆኑ ተገለጸ። ቁጭ ከተማም ባይበገሬዎቹ ሲቀጠቀጥ ውሏል ነው የተባለው። የአማራ ፋኖ ብሔራዊ ኃይል አማራ ቀጠና ቴዎድሮስ እዝ አምስተኛ ክፍለ ጦር አይበግሬው ቡሬ ዳሞት ብርጌድ ነው አምስቱ ነበልባል ሻለቆች ዘመና ሳምነው መርከብ አባይ ሰፊ፣ እንዲሁም ሀረንዛው ዳሞት ፍኖተ ዳሞት ሻለቃና ወንበራ ብርጌድ በወንበራማ በር፣ እንዲሁም ሶስተኛ ክፍለ ጦር ሞርተር ምድብተኛ በጋራ በመሆን በጠላት ላይ ታላላቅ እርምጃዎችን ወሰዱ። ከአምስት በላይ ምሽግ በማስለቀቅ ነው ጠላትን ሙትና ቁስለኛ በማድረግ ሙሉ በሙሉ በሚባል መልኩ ከተማዋንም ተቆጣጥረዋታል። በዚሁም መሰረት እጅግ ከፍተኛ ቁጥር ያላቸውም ምርኮኛና ቁስለኛ መሆናቸውን ከስፍራው የደረሱን መረጃዎች ይገልጻሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒሊክ እዝ በራያ ግንባር እየተደረጉ ባለው ተጋድሎች መካከል ነው። በጮቤ በር ግንባር ሰዋችው የምስራቅ አማራ ኮር አንደኛ ሀውጃ ክፍለ ጦር ሶስተኛ ሻለቃ አባል ፋኒት ትግስት ወዳጄ ይመር በፍ አገዛዙ ሰራዊት አስከሬኗን አንደኛ ጡቷን ቆርጦ መጣሉም ታውቋል። አገዛዙ ዛሬም የዓለም አቀፍ ህግን በመጣስ መልኩ የተማረኩ ምርኮኞችን በተለያዩ ሴቶች ጡት እየቆረጠ እንደሚገኝ ዓለም አቀፉ ማህበረሰብ ሊያውቀው ይገባልም ነው የተባለው። የነዚህን የግፈኛ ተግባሮች የኮሬ ነጌኛው ጦር ጥሬ ስጋ ሲቀለብ እየከረመው በአማራ ላይ ጭፍጨፋ እንዲያካሄድ ልዩ ትእዛዝ ተሰጠው። በወለጋ ላይ የአማራ ተወላጆችን በቤት ውስጥ ዘግቶ በሳት ሲያቃጥል እየከረመው የኦሮሚያ ልዩ ኃይል ነው። የመከላከያ ዩኒፎርም በመልበስ በአማራ ክልል ስምሪት ተሰጥቶታል። ከአርባ በላይ በሆነ ዙር ሰልጥኖ የተመረቀው የኦሮሚያ ልዩ ኃይል ተመናምኖ ሊፈርስ ጫፍ የደረሰውን የመከላከያ ሰራዊት እንዲተካ ነው የመከላከያን መለዮ ልብሱን በማስለበስ በአማራ ክልል እንዲሰማራ እየተደረገው ሲሉ የመረጃ ምንጮቻችን ገልጸውልናል። በወለጋ ምድር አማራ የሆኑ ነፍሰጥሮችን ማህፀናቸውን በመቅደድ ሽል በጩቤ ሲወጋ፣ እናቶችን ሲገድል፣ ህፃናቶችን በስለታማ መሳሪያ አንገታቸው ላይ ገዝግዞ በአሰቃቂ ሁኔታ ሲገድል፣ በመስጊድ ውስጥ ሶላት በማድረግ ላይ የነበሩ የአማራ ተወላጅ የሆኑትን ትላልቅ ሸኪዎችን በጩቤ አርዶ ሲገድል ቤተመቅደስ ውስጥ ገብቶ ካህናት አባቶችን እጃቸውን የፊጥኝ አስሮ ነዳጅ አርከፍሮ ሲያቃጥል ሀብት ንብረት ሲዘርፍና ሲያወድም የነበረው የኦሮሚያ ልዩ ኃይል መለዮ ልብስ ተቀይሮለት ነው ከመከላከያ ጋር ተቀላቅሎ ወደ አማራ ክልል ገብቶ ባደረሳቸው አካባቢዎች ተመሳሳይ ድርጊት መፈጸም መጀመሩ የተገለጸው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስ እዝራዝ ቢትወደድ መንገሻ አጥቄም ክፍለ ጦር አረንዛው ዳሞት ብርጌድ አባልነት የኮማንዶ ተመራቂ የሆነችው ፋኖ በዓለም ዋሴ በውጊያ ቁስላ በጥላት እጅ የወደቀች ሲሆን የጥላት ኃይልንም በእጅ የወደቀችውን ፋኖ በዓለም በአሰቃቂ ሁኔታ በጩቤ የሰውነቷን አካል ደጋግሞ በመውጋት ገድሎ ጥሏት መሄዱ የሚዘነጋ አይደለም። በተመሳሳይም በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒሊክ እዝ የምስራቅ አማራ ኮር አንድ ሀውጃ ክፍለ ጦር ሶስተኛ ሻለቃ አባል የሆነችውን ፋኖ ትግስት ወዳጀንም እንደዚሁ ራያ ግንባር ልዩ ቦታው ጮቤ በር ላይ በተደረገ ውጊያ ነው ክቡር መስዋዕትነት የተቀበለች መሆኑ የተገለጸው። የአገዛዙ ወታደሮች አገዛዙ ከወትሮም በተለየ ሁኔታ ሰሞኑን ዘግናኝ የሆኑ ድርጊቶች እንዴት እና ለምን ሊፈጽም ቻለ የሚለው በተመለከተ እንደሚታወቀው በተለይም ፋኖ የሚማርካቸውን የጠላት ኃይል እነሱ በፈጸሙት ሁኔታ ጭካኔ እንዲፈጽም እና በተለይም ይህንን ፋኖ ፈጽሟል በማለት በህዝብ ላይ ለማነሳሳት እየተደረገ ሙከራ እንደሆነም ታውቋል። ይሁን እንጂ ፋኖቹ በምንም ጉዳይ ላይ ይህን ማድረግ እንደማይፈቅዱ ነው የተገለጸው። ፋኖ ትግሉን አጠራክሮ ወደፊት እየገሰገሰ በርካታ ከተሞችን መቆጣጠሩን ቀጠለ። የጓጉስ ብርጌድና የቡያ ገረመሽ ሻለቃ ጋራ ግዳጅ በመፈጸም ግምጃ ቤት ከተማንም ተቆጣጠሯት። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቴዎትሮስ ራስ ቢትወደር መንገሻ አቲከም አምስተኛ ክፍለ ጦር የጓግሷ ብርጌድ ግምጃ ቤትን ከቡያ ገረመው ሻለቃ ጋር በፈጸሙት የጋራ ግዳጅ ነው። ግምጃ ቤትን በመቆጣጠር ያገዛዘው ቅጥረኞችና ፖሊስና ሚሊሻን ከፍተኛ እርምጃ ወስደውባቸዋል በዚህ በተደረገ ውጊያም ከጠላት ጋር የእጅ በጅ ውጊያ በማድረግ ከፍተኛ ቁጥር ያለው ፖሊስና ሚሊሻ ሲሸኙ በርካቶች ቁስለኛ በማድረግ ግምጃ ቤት ከተማ ሙሉ በሙሉ በፋኖ ቁጥጥር እንደነበረች እና የተገኙት ምርኮኞችን በርካታ የዝናብ ልብሶቻቸውን ፓወር ባንኮች እና ሲገለገሉበት የነበረው መንቀሳቀሻ ፓትሮል መማረካቸውን የጓንጉል ብርጌድ የህዝብ ግንኙነት ኃላፊ መረጃውን አድርሶናል። የጋራ ጠላትን በጋራ በመደምሰስ የጓጉሳ ብርጌድ ከቡያ ገረመች ሻለቃ ጋር በማበር ነው በጠላት ላይ ጠንካራ ክንዳቸውን በማፍረስ በተላላኪ ባንዳ ፖሊስና ሚኒሻ ላይ እርምጃ መውሰዳቸው የገለጹት የውርጌሳ ምሽግም ተደረማመሰ። እነ ደመላሽ የውርጌሳው ምሽግ ነው በቦምብ በብሬን የነደሉት ሁለት ሰዓት ባልሞላ ኦፕሬሽን ነው በርካታ የፀረ አማራ ብልጽግና ቡድን ወታደር ሙትና ቁስለኛ የተደረጉት ብሏል። የደረሰን መረጃ የፋኖ አባላቱ በአሁኑ ሰዓት የጠላትን አስክሬን ፀሐይ እንዳይመታው እና አሞራ እንዳይበላው የአካባቢው ማህበረሰብ አስተባብረው እያስቀበሩ እንደሚገኙ ተገልጿል። ሙትና ቁስለኛ ከተደረጉትም በተጨማሪ ከፍተኛ ቁጥር ያላቸው መማረካቸውንም ተገልጿል። የምንማረካቸውን ወታደሮች በአለም አቀፍ የምርኮኞች አያያዝ ስራ ጠብቀን ነው የምንቀመጠው። እንደነዚህ አረመኔ የመከላከያ ኃይሎች የአብይ አህመድ ጦር ንጹሐንን አንጨፈጭፍም፣ ጡት አንቆርጥም፣ ሌላ ጭካን የተሞላበት ተግባርም አንፈጽምም ሲሉ ነው የገለጹት። ምንም ይፈጸምንም የሚማረኩትን ወታደሮች አሁንም በእንክብካቤ መያዛችን ይቀጥላል ሲሉም ገልጠዋል። ፋኖቹ በጎጃም አገው ምድር እንጅባራ አቅራቢያ ልዩ ስሙ አሰም ተራራ ሐሙሲት ቀበሌ ላይ የተፈጸመው የድሮን ጥቃት በንጹሐን ገበሬ ማህበረሰብ ላይ ከፍተኛ ጉዳት ማድረሱ ተገለጠ። በተመሳሳይ ሁኔታ በባህር ዳር ዙሪያ ላይ በጠዋቱ ጥቃት መፈጸሙ ነው የተገለጸው። አሁንም ይህ እንቅስቃሴ ቀጥሏል። ንጹሐንን በተደጋጋሚ ጊዜያቶች የድሮን ድብደባ በማድረግ እየገደለ የሚገኘው የብልጽግናው ስርዓት ዛሬም በዚሁ ከፍተኛ ጉዳት ማድረሱ ነው የተገለጸው። የዓለም አቀፉ ማህበረሰብም ይሁን በተለይም የአማራው ህዝብ ይህ እየተፈጸመ ያለውን ግፍና በደል ለዓለም አቀፉ ማህበረሰብም እንዲያሳውቁላቸው በፋኖች በኩል ጥሪ ተላልፏል። የትግራይ ኃይል አባላት የመኪና መንገድ መዝጋት ያካተተ ሰልፍን ተከትሎ የክልሉ ጊዜ አስተዳደር የሰራዊት አባላቱን ተጠቃሚ የሚያረጋገጥ ደንብ ማጽደቁ ተገለጠ። የትግራይ ኃይል እንደ ስላሴ፣ ሽሬ፣ አክሱም፣ አድዋ፣ ተንቤና ሌሎች አካባቢዎች ወደ መቀለም የሚያስገባ መንገድ መዝጋቱ ይታወቃል። ይህንንም ተከትሎ ነው የጊዜያዊ አስተዳደሩ መግለጫ ያወጣው። የጊዜያዊ አስተዳደሩ ፕሬዚዳንት ጽፈት ቤት ካቢኔ ጥቅምት 5 2018 ባወጣው የትግራይ የጸጥታ ኃይሎች ተጠቃሚነትን የሚያረጋግጥ ረቂቅ ደንብ ማጽደቁም ተመልክቷል። ካቢኔው አስቸኳይ ስብሰባ በማድረግ የትግራይ የጸጥታ ኃይሎች ተጠቃሚነትን የሚያረጋግጥ ደንብ በዝርዝር ተወያይቶ ተግባራዊ እንዲሆንም በሙሉ ድምፅ አጽድቆታል። የጸደቁት ደንቦች መሰረታዊ ፍላጎታቸውን የህክምና አገልግሎቶች፣ የቤት መስሪያ መሬት፣ በመንግስታዊና መንግስታዊ ያልሆኑ ተቋማቶች የሚሰጥ የክብር አገልግሎት፣ ትምህርትና ስልጠና፣ ሌሎችም ጥቅማ ጥቅሞችን እያካትታል ነው የተባለው። ከፕሬዝዳንቱ ጽህፈት ቤት የተሰጠው የጽሁፍ መግለጫ የጸደቀው የትግራይ ጸጥታ ኃይሎች ተጠቃሚነትና ደንብ ለረጅም ጊዜያት ጥናት የተደረገበትና ከጸጥታ አመራሮች ውይይት ሲካሄድ የቆየ እንደሆነም ነው የተገለጸው። ወታደራዊ ኃይሉ ትግስቱ ተሟጧል ላሉ አምባሳደር ሱሌይማን ደደፎ የትግራይ ታጣቂዎች ሰሞነኛ አመፅን ተከትሎ ነው። በትግራይ ያለውን ፖለቲካዊ ትኩሳት እጅግ ጨምሯል የተባለው መንግስት አስተያየት ለመስጠት በተቆጠበበት በዚህ የሰራዊቱ አመፅ ብዙ አስተያየቶች እየተሰራጩም ይገኛሉ። አምባሳደር ሱሌማን ደደፎ የሰጡት አስተያየትም የሚከተለው ነው። በሶማሌ የኢትዮጵያ አምባሳደር ሱሌማን ደድፎ በህወት ታጣቂዎች በድርጅቱ አመራር መካከል ከፍተኛ ለመግባባት ተፈጥሮ አመፅ መቀስቀሱ ድርጅቱ ሊበተን ተቃርቧልም ብለዋል። አምባሳደሩ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የትግራይ ሕዝብም ሆነ የድርጅቱ ታጣቂዎች ኃይል በህወት አመራር ላይ ትግስትና ተስፋው ተሟጧልም ብለዋል። እንደ አቶ ሱሌማን ገለጻ ለአመታት የድርጅቱ የጀርባ አጥንት የነበረው የታጠቀው ኃይል አሁን ላይ ለአመራሩ ጀርባውን በመስጠቱ የድርጅቱ የመጨረሻ ምሽግ እየተደረመሰ ይገኛልም ሲሉ ነው የገለጹት። ህዋትና የትግራይ ህዝብ አንድ ናቸው እያሉ ሲያጭበረብሩ ኖረዋል። አሁን ግን ከታጣቂዎቻቸው ጋር እንኳን አንድ መሆን አቅቷቸዋል። እርቃናቸው ነው የቀረው ህዋቶች ያሉት አቶ ሱሌማን የተቀሰቀሰው አመት ተጨማሪ የህይወት መስዋዕትነት ከማስከተሉ በፊት የህዋት አመራሮች በቁጥጥር ስር ውለው ለፈጸሙት ወንጀል ተጠያቂ መሆን አለባቸው ሲሉም በመግለጫቸው አሳስበዋል። አሁን ወደ ውጭ ዜናዎቻችን እናመራለን። በካሜሮን የገዥው ፓርቲ ቢሮ በእሳት ጋየ። በቅርቡ ምርጫ ያካሄደባቸው ካሜሩን ከፍተኛ የፖለቲካ ውጥረትም ነግሶባታል። የተፎካካሪ ፓርቲ እጩዎችም ኢሳቶቺራ ማሸነፋቸው ቀድሞ ማወቃቸው ውጥረቱን አባብሶታል። ይህ የወንጀል ተግባር ነው፣ እኛ ይህንን አንቀበልም ሲሉ ነው የገዥውን ፓርቲ ቢሮ በእሳት እያጋዩት ካሜራውያኖች። የብልጽግና ፓርቲም አንድ ቀን ይህ እጣ ፋንታ ይገጥመዋል ሲሉም በገዢው ፓርቲ ግፍና በደል የተበሳጩ አንዳንድ ኢትዮጵያኖች ይህንን እርምጃ በብልጽግናውም ላይ ሊወሰድ ይገባልም ሲሉ ተናግረዋል። ፖርቹጋል በሙስሊም ሴቶች ህዝብ በተሰበሰበበት ቦታ ፊታቸው መሸፈን የሚከለክል ህግ በፓርላማዋ አጸደቀች የፖርቱጋል ፓርላማ ነው ሙስሊም ሴቶች ህዝብ በሚበዛበት ቦታ ላይ እንዳይሸፍኑ በግ የከለከለችው አንድ ሴት ተሳስታ ተሸፋፍና ህዝብ መሃል ከተገኘች 4670 የአሜሪካን ዶላር ትቀጣለችም ነው የተባለው ከዚህ በተጨማሪ አንድ ሙስሊም ወንድ ሚስቱ ተሸፋፍና ከተገኘች በሶስት ዓመት ስርዓት እንደሚቀጣም በህጉ ላይ ተደንግገዋል በአውሮፓ ሀገራት ፈረንሳይ፣ ዴንማርክ፣ ቤልጅየም፣ አውስትራሊያና ሌሎችም ሀገራት ሙስሊም ሴቶች እንዳይሸፋፈኑ የሚከለክል ተመሳሳይ ህግ ያላቸው ሲሆን ፖርቹጋል ሙስሊም ሴቶች እንዳይሸፈኑ በመከላከል ሀያኛዋ የአውሮፓ ሀገርም ሆናለች። የፖርቹጋል መንግስት ይህንን እርምጃ ለመውሰድ ምክንያት ያላቸው ሲያነሳ አሸባሪዎች እንደ ሴቶቹ ተሸፋፍነው የሽብር ድርጊት ይፈጽሙብናል በሚል ስጋት እንደሆነም ነው የገለጠው። ኮሎኔል ሚካኤል አዲሱ የማዳጋስካር መሪ ሆነው ቃለ መሐላ ፈጸሙ። በወታደራዊ መፈንቅለ መንግስት ስልጣን የያዙት ጦር ሰራዊቱ ኮሎኔል ሚካኤላ አዲሱ የማዳጋስካር መሪ ሆነው ነው ቃለ መሐላ የፈጸሙት። በብሔራዊ ከፍተኛ ህገ መንግስታዊ ፍርድ ቤት ዘጠኝ ዳኞች በተገኙበት ቃለ መሐላ የፈጸሙት ራንዲሪያን የማዳጋስካር ጦር ኃይል ስልጣን እንደሚይዝ ካሳወቁ ከሶስት ቀናት በኋላ መሆኑ ነው። የተባበሩት መንግስታት ድርጅት መፈንቅለ መንግስቱ ይህ ህገ መንግስታዊ ሲልም አውግዞታል። ወጣቶቹ ከሚያመዝኑበት ለሶስት ሳምንታት ከዘለቀው ጸረ መንግስታዊ ተቋም በኋላ የተካሄደው መፈንቅለ መንግስት ያወገዘው የአፍሪካ ህብረትም ማዳጋስካርን ከአባልነት አግዷታል። ህዝባዊ አመፁ ሲጠናከር ህይወታቸው ለአደጋ መጋለጡን በመናገር ሀገራቸውን የሸሹት ፕሬዚዳንት እንድሪ እስከ ዛሬ ያሉበት አልታወቅም። በፈረንሳይ አውሮፕላን መውጣታቸው ብቻ ነው የሚታወቀው። ሀምሳ ወይም ሀምሳ አንድ አመት እንደሚሆነው የሚታመነው ራንዲያ ቃለ መሃላ የፈጸመው በወታደራዊ ደንብ ልብሱ ሳይሆን ጥቁር ሙሉ ሱፍና ሰማያዊ ከረባት አድርጎ ነው። በስፍራ ወታደራዊ መኮንኖችና ሲቪል ባለስልጣናት እንዲሁም የውጭ ዲፕሎማቶች ተገኝተዋል። የቃለ መሃላውም ስነስርዓት የክብር ዘቦች ከእርሱ ከግራና ቀኝ በቆሙበት ነበር እየተካሄደው። ኮሎኔሉ ከሁለት ዓመት በፊት አመፅ ለማካሄድ በመሞከር ታስሮ እንደነበረም ታውቋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ፣ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በመጋበዝ የዛሬን ዜና በዚህ ቋጨን። በሚቀጥሉት በሌሎች ዘገባዎች እስከምንገናኝ ሰላም ጤና አስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት ይሄ ዘውዱ መንግስት የነበርኩ። መልካም ጤና አስጥልኝ።